ዋው የኔ ሞዴል፣ የኔ ውብ፣ የኔ ጨረቃ፣ የኔ ሙሉ ሴት፣ የኔ የትንሽ ትልቅ አስተዋዬ፣ እንደዛ ፍክት ባይልኝ፣ ሁሌም እንዲ አበባ ፍክት ባይልኝ፣ እግዚአብሔርን ጠላትሽ ይቃጣል። ለአንቺ ክፉ የሚያስቡት ወጥቀሽ እንድትቀሪ የሚያስቡ ምን አለች መሰላችሁ? ይሄ ፎቶ የተለቀቀበት ቦታ ምን ብላ እንደጻፈች፣ እግዚአብሔር ለማረሳት ለማንም አደራ አልሰጠም፣ ማለት እግዚአብሔር ለመታው ለማንም አደራ አልሰጠም ብላለች። አደራ እሱ ለማንም አልሰጠም፣ እሱ ራሱ ምነው የሚጠብቀው። አንቺ ገባሽ? የኔ ውድ የኔ ውብ፣ የምር በጣም በጣም ደስ አለኝ። ትላላችሁ፣ ሰሞኑን በዚያው እየጠበኩ ነበር። ወይ ፎቶ አልለቀቀችም፣ ወይ ቲክታክ ላይ አልመጣችም። ያው ማለት ዩቱብ ላይ ትላንትና አየውና ናፍቃይ ነበረ። ሶ ዛሬ ደግሞ ፎቶ ላቃለሽ ማለት ነው። በኢየሱስ ስም እንዴት አባት እንዲ አማራብሽ የኔ ውድ ክርስቶስን፣ በጣም አምሮብሽ አሉኮ ሀይሚዬ፣ የኔ ውብ፣ የኔ ጨረቃ፣ አምላክ ሳቶሻል። ሁሉም አሞልቶ ምን ያንሳሻል? ተፈጥሮሽ ሁሉ ውብ ነሽ። ምንም የአለም ነገር ሳት ቀላቀይ በራስሽ የምትኮሪዮ የኔ ጀግና ምና ምን ብዬ እኔ ግጥም ብችልማ ገጥምልሽ ነበር። እና አንድ ቀን ገጥምልሻለሁ። እና እና ሀይሚዬ በጣም በጣም አምሮብሻል። በጣም ጎቦነሻል። በጣም ጨረቃ መሰለሽ ማትሻል የኔ አንቺ ስትጀመር አንቺም ጨረቃ ነሽ። እና ጠላትሽ ይሄን እያየ ይቃጠል። ስትጀመርም አንወዳትም በጣም ነው ምን ጠላት አምስት አምስት ኪሎ ነሽ ምናምን አምስት ነው ምናምን እያሉ ነበሩ ሰዎች። አይታችሁ መቃጠሉን ሄዱባት። እሷም ገና ትሄድባለች ትኖራለች እ። ገባቸው አይደ በቃ እንግዲህ ምን ማድረግ ይቻላል፣ ከላይ ነው የተሰጠው ሁሉም ነገር ከላይ ነው ቤተሰብ ከምድር ሳይሆን ከላይ ከሰው እጅ አይደለም የተሰጠው ውበት የሚሆን ሁሉም ነገር ማለት ነው ከእግዚአብሔር ነው የተቀበለችው። ለማንኛውም ማለት ነው ሰላም፣ ጉዳዮች እንዴት ናችሁ? አላችሁ አለው ቅሚጥላችን ማታለች ትላላችሁ? ውብ ጨረቃ ማስላ ማለት ነው የእኛ ውቧ ጨረቃዋ እያዩ እንዲቃጠሉ አድርጋለች፣ እና ላሞች ማለት ነው። እና መልካም አቃጠን ይሁንላችሁ። እሺ እያያችሁ ተቃጠሉ፣ በዚያው ይመቻችሁ። ለማናኛው ጉዳቸው ጉዳቸው ቪዲዮን ላይክ አርጉ። መልካም ቀን ይሁንላችሁ።